ያለውን ብር ምን ከፍለው አጣን ብሎ ልታለቅሽ ነው። አስተናጋጅ እንጠራውና ወይ የሚጨመር ነገር ሲለን የሚታጠብቃ እንለዋለን። ሌላ የሚጨመር ሲለን የሚፈለጥ እንጨት እንላለን። ሌላ አማራጭ ምንም የለም። በልቶ ያልበረደው የሰው ነገር ያልከበደው ምን ሰው ሆነ ይባል። ችእደፋቸዋአለሁ ዛሬ ገአለበት ሰላም፣ እንዴት ናቸው የምሮት ቤተሰቦች? እግዚአብሔር ይመስገን። ዛሬ እንግዲህ ደግሞ እንዳያዩኝ የማደርገውን ነገር ልነግራችሁ ነው እና ፍቅር የሰራችኝን ፕራንክ አይታችሁታል። ከዛ ደግሞ እርቦኛል ልምግብ እንብላ አላልኳቸው። ይኸው አሁን ምግብ ቤት ሂጄ እደብቂያቸዋለሁ እና ምግብ አዝና ስልካቸውን ይዤባቸው ሄዳለሁ። ምን እንደሚከፍሉ እናያለን። ብር ደግሞ አላዙ ቦርሳ አልያዙ ምን አልያዙ ዝም ብለው ነው ከቤት የወጡትና ስልካቸውን ትራንስፈር እንዳያረጉ ስልካቸውን ይዤባቸው ሄዳለሁ። የእኔን ስልክ ግን ፓስዋርዱንም ስለማያውቁት ለሳውንዱም እንዲመች አስቀምጬላቸው ጥያቸው ሄዳለሁ። ምን እንደሚያደርጉ አብረን እናያቸዋለን። አብራችሁ ኙ ነው እናንተ ችጋራሞች። እኔ እንደእናንተ አደለውም። እሺ አበላችኋለሁ። ተጫወታችሁብኝ ዛሬ ማማሪያ ነው። ከዚህ በኋላ

ንብላ ተነጋግረሻል። ከዚች ጋር እደፋቸዋለሁ ዛሬ ነገር አለበት። እዚ ቅመሽ አንቺ፣ ከሁለቱም ቅመሽ ደግሞ ቅመሽ። ካልቀመሳችሁት ሁሉ አልበላም እኔ የሚያቃጥል ነገር አድርጋ ነው የመሰለኝ። አይ እበላታለች። በቃ እኔ እንደናንተ አይደለውም። አይ ከዚህ በኋላ ፕራንክ የሚባል ነገር መቅረት አለበት ነው

ፌቨሪት ትልቅ ሰው ነሽ። እውነት ትልቅ ሰው ነኝ። ለምን ፍራንክ እናርጋት? ሰሚ እንትን አሁን ይሄው በላች አይደል ምግብ፣ ከዛ ብር ደግሞ ቦርሳ ምናምን አላዘችው። ከዛ በኋላ እኔ ስልክሽን ልደውልበት ብዬ ያንቺንም የእሷንም ስልክ ይዤው እሄዳለሁ። ከዛ በኋላ ምንድን ከፍል ነው ምናምን ሌላ ፍራንክ ሌላ ምን አለ። ትፈራለች በጣም ነው። በእናትሽ ካሜራ አስቀምጥ። ይቀመጥና ማለት ነው ከዛ የሁለታችንን ስልክ ይዞ የኔን ፓስዋርድ ቢ ስለማታወት፣ መታለች። በእናትሽ መታለች። ሰምተሻል፣ ሰምተሻል? መጨረሻ ነው በቃ እኔ እንደዚህ ጥሩ ሰሞን ምንም ይቅርታ ብሎ ነገር የለም። አንስቱ እንደዚህ

ተራቻል። አንድ ቀን ያድርግልሽ። ምን እንደዚህ ነገር! አሁን እኔና ፍቅር የቅድሙ ፍራንክ አንቺ ላይ ብናደርገው ምንድን ነው የሚሰማሽ? እኔ ምን አንገቴ ነው

ስልክ እያወራችሁ ነው። እንደዛ አድርጋለች ስታስቢ፣ አንቺ የለችም ነው ማለት የለችም ማለት የለችም ማለት። አይተሽዋታል ስልክ ምናምን፣ ስልካ ስልክ የለችም። በቃ የምሬን አውቃ ነው። በቃ አውቃ አይደለም። እሷ እኮ ስልክ ስታወራ ታያለች። እንዴት ተወራለች? ወይ ወደ የለችም ፈልጊያት አለው ማጫት ቀርች፣ የምሩ ብልግና ነው ሲጀመር። እንደዛ ያደረገ ኢትዮጵያ ብልግና ነው እና ምናምን የሚለውን ነገር ታየውና አንዴ እኮ ስልክ እያወራች ሱቅ ላይ ቆማ አላይ። ይዘሻል ካሽ ይዘሻል? እንዴት ነው እያየሽኝ እንዴ? ኤቲኤም እንኳን እኮ አልያዝንም ስንወጣ እያልኩሽ ነው አልነበር እንዴ? ኤቲኤም እንኳን አሁን አልያዝንም፣ ስለ ትራንስፈር እናደርጋለን ብለሽኛ አይደል? ወይም ወይ ጀመረ አውቃ ነው

ሰውየው ደግሞ በጣም እያየን ነው። እቃችንን እንጨታችንን እንፈልጠን። እቃችንን አጥራን እንጨታችንን እንፈልጠን ነው እንጂ ሰውን ጠይቅ፣ ስልክ ስጡን ብለን እንደውል የሆነ ነገር ብልግና ምናምን ተይና። እሺ ልጅ ታኮ ወይ አይታወቅም እኮ ወይ፣ እኔ እንጃ ብቻ አላውቅም። በቃ እኔ ነገር እንደዛ ስላደረግናት አሁን ነው እንደዚህ ትንሽ ከዚህ በላይ ምንድን ነው የምንጠብቃት እንዴ? ማሸኩ መሄድ አለብንም ወደ ቤት። ደሞ ቶሎ እናዩ እንጠብቃት፣ ብር ለምጣ ወይ? እኔ እዚህ ቁጭ ብዬ አንቺ ብር ታመጪ እሺ? እና ተይ፣ በእግዚአብሔር ፍቅር እንዴ። በር አስተናጋጁ እንጥራውና ወይ የሚጨመር ነገር ሲለን የሚታጠብቃ እንለዋለን። ሌላ የሚጨመር ሲለን የሚፈለጥ እንጨት እንላለን። ሌላ አማራጭ ምንም የለ። ስልኳን እኮ ደግሞ ቆይ ታውቂዋል ነበር እንዴ አንቺ? እንደውም ታውቂው ነበር የለም። ቀይሯለች፣ እስኪ ሞክሪ። ቀይሯለች፣ ሞክሪ። ያለው አሁን አሁን ስልኳን ፓተርን ታውቂዋለሽ እያልኩሽ አልነበር? ቀይሯለች። ሲጀመር አውቃን ተናዳን። ብልግና ብልግና፣ እንደዛ አይደረግም። ሲጀመር ቆይ፣ አይ ሳይ ያለችው ማለት የሆነችውንም ስለማናቅ ትመጣለች። ሲጀመር አታደርግም፣ እንደዚህ አዴ እንደዚህ አታደርግም። እንደ በቃ ጠብቂያት። ሲጀመር ከኔ በላይ ታውቂያታለሽ አይደል? አዴ እንደዚህ የምታደርግ ሰው አይደለችም። ጠብቂያት። እኔ ልጅ ምን እናድርግ? እንጠብቃት፣ ትመጣለች። እንንገረው እንንገረው? ወይ ምን ብለን ምን ነገር እንደ ሴትዮዋ ሄደች ብለን ቀልድ ነው። በቃ አሁን ሰዎቹን እንትን ማለት በራሱ ትልቅ ነው፣ በጣም የሚያስጠላ ምን ብር የለኝ፣ ወልካለ አይደለም እንድትጋብዛ ነው ያመጣ። አሁን እንደዚህ ይደረጋል? ትናደድብን ምን ምን፣ እንኳን ይሄ ፕራንክና ከዚህ በላይ ነገር ብናደርግ እንደዚህ ማድረግ አለበት። አይ ታይ እኛም የማይሆን ነገር ነበር ያደረግን። ምንም የማይሆን ነገር ብሎ ነገር የለም። በቃ ፕራንክ አን ሁሌ፣ አሁን እዚህ ምግብ አዞ ሰው ፊት እዚህ ጎዳና ላይ ቁጭ ብለን

ሂሳብ ስትለኝ በቃ ልብ ይወርድ አልቻልኩም። እኔ እንዴ ሰርሙ ይለችም ትለኝ ያለች እኔ እንዴ እኔ ማቀው ምን

እኔ ግን ማሰባችሁ ትንቀጠቅ ይገርመኝ ነበር። ዛሬ እንደዚህ ነፃ ሆኜ በቃ ይከፈላል፣ እቃም ቢሆን እናጥባለን፣ እንጨት ቢሆን እንፈልጣለን እያልኳት ወይኔ በላቸው። ዕቃ እንግዲህ እንዳያችሁት ነው እኔ እና ፍቅር ለሊን ሰርተን እንላጣን ማን ፕራንክ ጀልታ አይደለም ማችሽ። እሺ ምን ነው አሁን? ወይን እሺ፣ በቃ እሺ። ተሳክቶልናል እንግዲህ፣ ከክፍየው በፊት ፍራንካችን አያችሁኝ። ፍቅር ተካፍላለች። ሰው አትምጋብዘን ዛሬ እኔ ስለመሸብኝ ቤቴ ምሩቅ ስለሆነ ሊሄድ እነሱ ሰፈራቸው እዚ እና ሳይመሽብኝ ሰማቲ በኋላ ልታለቃቅሽ ኒድ ለማንኛውም ወድሻለሁ። ብቻ ቤተሰቦቿን ንሳብ ስክራይብ እያያችኋት ነ። እቺ አደይ የምትባለው ልጅ ተንኮለኛ ነች። በነገራችን ላይ ከፍቅር ተብሳለች የሰው መሳብ እኮ ነው ያያችሁ ነው። በጣም በጣም ተዳለች፣ ደግሞ ችግር የለውም። ለማንኛውም እንወዳችኋለን። ሰብስክራይብ እያደረጋችሁ